በኋላ ኮሜንቷ እንደዚህ አለች። እኔ ግን አዲስ ሰው አዲስ ባህሪ ተቀብላ ሁለተኛ ትዳር መስርታ የመኖር አቅም ካላት የመጀመሪያውን የማስተካከል አቅም ነበራት ባይ ነኝ። የእኔ እናት እኔ እናቱ አጣማ ያሳደገችውን ማድረቅ አልችልም። አንድ ዛፍ መጀመሪያ ተጣሞ ካደገ ቋሚ መሆን አይችልም። ቤት አሰሪበትም እውነቴን ነው የምነግርሽ፣ ከተጣም ቀጥ ብሎ ካደገ ቋሚ ይሆናል፣ ቤት ትሰሪበታለሽ፣ ምሰሶ ይሆናል፣ ማገር ይሆናል፣ ብዙ ነገር ይሆናል። ተጣሙ ውልግድግድ ጥምዝምዝ ብሎ ያደገን ቁርጥርጥ አድርጎ ምግብ መስሪያ ነው፣ እሳት ውስጥ ነው የሚጨመረው። ላርቅም ብት ይሰበራል፣ ወይ አንቺ እጅ ይሰበራል፣ ከአቅምሽ በላይ ይሆንና ማለት ነው። ስለዚህ ምን ምሳሌ ልስጥሽ መሰለሽ፣ አሁን ይሄ አንድ እህት አንድ ወንድ ምናምን ላላችሁ ሰዎች ላይሆን ይችላል። ቤታችሁ ውስጥ ሁለት ወንድሞች አሏችሁ፣ አይደለ ወይ ሶስት ወንድሞች። አንደኛው በጣም ጉልቤ ነው፣ ገገማ ነው፣ ካለራሱ አይሰማም፣ ዝርክርክ ነው። እሱ ያለው ካልሆነ በቃ ኢብን በሰላሳ መቶ መቶ ምንድነው። እዚህ ቤት እንጀራ የለም እንዴ? በርቅ ነው እንዴ? በቃ እንደ ግዴታ ነው የሚቆጥረው። እንዴት ምግብ አልተሰራልኝም ብሎ በቃ ሳሎን ያለውን ብፌ ራሱ በቦክስ ሊለው ይችላል። ምግብ እንዴት አልተሰራ እናት ለአቅመ አዳም የደረሰ ልጇ ሲመጣ፣ በቃ ሰውነቷ የሚንቀጠቀ ወይኔ ጉዳይ፣ ይሄ ልጅ መጣ ደግሞ ምግብ ሳይሰራ አይድ ላይ ደግሞ አይሆን ምናምን የምትል እንዲህ አይነት ሰውዬ አለ። አንዳንድ ልጅ ደግሞ አይኔ ውጭ በልቼ መጥቻለሁ፣ በቃ እናት ምግብ መስራት ግዴታዋ እንዳልሆነ ትሁት የሆነ ጭራሽ ባዶ እጁን መምጣቱን የሚያስጨንቀው እማዬ፣ ማዙካ አይዞሽ፣ በቃ የእኔ እናት፣ በቃ ይቺ ለሆነ ነገር ትሆንሽ፣ በቃ አንድ ቀን ሰው ሆንና አንድ ቀን እኔም ሰው አረግሻለሁ፣ ብሎም ይጨነቃል። ስለዚህ ይሄ ጨጩ ቅርጽ የሌለው ዝንጅብል ፀባይ ያለውን ሰውዬ እኔ ምን በወጣኝ የሳይኮሎጂ መምህር ነኝ? የአእሚሮ ሜካኒክ ነኝ? እንዴት ነው የማስተካከለው? ለፍ ሲሉ እልፍኝ ይገኛል፣ ደሃሞኝ ነው ሞቱን ይመኛል። እኔ እናቱ አንጋዳ ወይ ያደገበት ማህበረሰብ ወይ ያሳደጉት ቤተሰቦቹ አጣመው የስነ ልቦና ችግር ምናምን ወይ መረን ስድ ለሰው ልጅ ክብር የሌለው መሳቅ ማይፈልግ፣ እንብላ ስትው እንጸዳዳ፣ እንጸዳዳ ተትው እንብላ፣ እንሳቅ ስትው እናልቅስ፣ እናልቅስ ስትው እንሳቅ የሆነ ሰውዬ፣ ተቃራኒ የሆነ ፍጹም በኔጌቲቭ የተሞላ ሰውዬ ጋራ ኔጌቲቭ የሆነ ህይወት መኖር ኖ ወይ የኔ አስተዳደግ ደግሞ ሌላ ነው። አንድ አይነት ከሆነ ችግር የለም እኔም እንቀመጥ ስትኝ እንነሳ፣ እንነሳ ስትኝ እንቀመጥ፣ በሩን መስኮት ነው መስኮቱን በር ነው ባህሬ ከሆነ እንቻቻላለን። እናቴ ባልና ሚስት ከአንድ እንትን ይቀዳል ይባላል። ነገር ግን ያደግንበት ወይ የተለያየ ከሆነ ለምሳሌ እኔ መሳቅ እወዳለሁ። እመም ላይ ሆኜ ስቃለው? ስ በቃ፣ ምን ይመጣል ግፋ ቢል ብሞት ነው፣ አይደለም ምናምን ብዬ ማስብ ሰው ነኝ። በቃ ምን ይመጣል እኮ አሁን ታመምኩ አይደለ? ግፋቢል ምንድን ነው የሚመጣው ሞት ነው አይደለ? በቃ ከሞትኩ ደግሞ ህመሜን አልሰማው። በቃ ግፋቢል ሞት እኮ ነው የሚመጣው። ምን እሆናለሁ ብዬ ማስብ ሰው ነኝ። ወይኔ ብዬ በህመሜ ላይ ሌላ ደም ግፊት አላመጣም። ልሞት ነው ወይ ብዬ አልጨነቅም። በቃ የታዘዘልኝ የተፈቀደልኝና የምኖረው በሶሌሽን አምናለሁ። ቀዷና ቀድር ይላሉ ሙስሊሞች። በእግዚአብሔር ኃይል ሁሉ ነገር ነገሮች ሁሉ ስወለድ ስፈጠር የታዘዘብኝን በህይወቴ ሊያልፍ ግድ የሆነውን ነገር ነው የምኖረው። በራሴ እንዲሆን የሆነ ነገር እጥራለሁ ከአቅሜ በላይ ከሆነ ለፈጣሪ ይሰጣለሁ። ስለዚህ የኔናት የመጀመሪያው ሰውዬ ተደባዳቢ ስለሆነ ለምን ድብድቡ ናቸው። ሁለተኛው ሰውዬ አይደባደብ የመጀመሪያው ሰውዬ አንቺ ሴትዮ የሚል ከሆነ ሁለተኛው ሰውዬ የኔ ማር የሚለውን ተረጋግቼ አለማግባትም ይቻላል። በነገራችን ላይ አለማግባትም ይቻላል፣ ይቻላል፣ አለማግባትም ይቻላል። ግን ሴትዮው የሚለውን ሰውዬ ፈትቼ መልሼ አንቺ ሴትዮው የሚል አላገባም። ማሬ ፍቅር አለሽ ነይ እስቲ አንዴ የሚለኝን ነው የምፈልገው። ወየ ማሬ ብዬ የምመጣውን ሰው ነው የምፈልገው። ያ እንቅፋት አንዴ እንጂ ሁለቴ አይመታም። ስለዚህ ሴቶች ወቁበት። ከምጄ ከሁለተኛው ጋር ከሰው ሰው ይለያል። እኔና እህቴ አንድ አይደለን። እኔና እህቴ አንድ አይደለን። እህቴ በጣም ቻይናት ሰው፣ በድለዋት አምተዋት፣ ስለ እሷ መጥፎ ነገር፣ ስለ ልጆቿ፣ ስለ ትዳሯ በጣም መጥፎ ነገር የሚናገሩ የሚመቀኟትን ሁሉ እያመጣች የቤቷ ምግብ ታበላለች። ታላቅ እህቴ እመቤቴን እኔ በሆነ አጠገቤ፣ ልጆቼ አጠገብ መቶ ሜትር አላደርሳቸው ልጆቼ መቶ ሜትር እንዲጠጉ አልፈቅድላቸው። እህቴ ደግሞ በቃ ምንም በቃ እግዚአብሔር እንትን ይላቸዋል፣ ምን አገባኝ እግዚአብሔር ይላቸው ብላ በቃ እያንዳንዱ ህይወቷ ጣልቃ በግልጽ የሚታይ ቅናት ያለባቸውን ሰዎች እያመጣኝ ታበላለች። የሚመቀኟትን ሰዎች፣ የእሷ እድገት የሚያናድዳቸውን ሰዎች፣ የእሷ በትዳር ተስማምታ ተቻችላ በቃ ተፈቃቅራ ልጆቿን ባሏን ቅፍቅፍቅፍ ብለው መኖራቸው ደማቸውን የሚያፈላቸውን ሰዎች ሰላምዬ ሲሏት አቤት ብላ ታበላለች አምጥታ። እኔ ደግሞ ኖ፣ አይደለም የእኔ ህይወት አናዶ አይደለም፣ በእኔ ህይወት ጣልቃ ገብተህ ይቅርና ልጆቼን ፈታ ብሎ ሰላም ያላለ ሰው ልጆች አጠገብ እንዲደርስ አልፈልግም። ፈታ ብሎ ወይ የኔ እናት ስጋዬ ሽታይ ብሎ ፈታ ብሎ ልጆችን ሰላም ደህናነሽ እንዴነሽ እናትሽ ደህናናት ያለ ሰው ልጆች አጠገብ እንዲደርስ አልፈልግም አይሽ ልዩነት ከሰው ሰው ይለያል አንድ አስተዳደግ አንድ አባት አንድ ቤት አንድ ምግብ አንድ መኝታ አንድ ላይ አድገን እንኳን ያስተሳሰባችን ልዩነት አለ ሰው ከሰው ከሰው ይለያል ያንን እንትን ከቻለች ይሄን ለምን አችለው የሚባል ነገር የለም እኔ የምመቸው ወንድ አለ እማልመቸው ወንድ አለ ለምሳሌ በቀላሉ ዝም ብላ የምትስቅ ሴት የማይወድ ወንድ ከኔ ጋር መኖር አይችልም ችግር ሲያወራሽ እያለ ቁርቁዝ የምትል ሴት የሚወድ ሰውዬ በቃ እግዚአብሔር ያውቃል አንተ ደግሞ መድኃኒ ያለም ያውቃል አንተ ደህና እኔ ደህና ከምንም በላይ ደግሞ ጤና ነው ሰው ጤና ከሆነ ደግሞ ድህነት አቧራ ነው እባክህን ዛሬ ነገ እንዲች እንዲች እንዲች አድርገን አንተ እንዲህ ብታደረግ እኔ እንዲህ ብታረግ ያልፋል ምናምን ብላ ነገሮችን ቀለል የምታደርግ ሴት ምናምን ብላ ጉዳዋን ጭርስርስርስ አድርጋ ሄዳ አጭር ቀጭን ሻወሯን ስደርጋ እንደ ሕፃን ሊ ጥቅልል ብላ ያለ እንቅልፍ የምተኛ ሴት የማይወድ ሰው አለ። አንቺ ሀሳብ የለብሽም በቃ ምንም ማታስብ አይደለ አያሳስብሽም። የሀገራችን ጉዳይ አያሳስብሽ፣ የኢኮኖሚ ውድነት አያሳስብሽ፣ የውጭ ሀገር ዘረኝነት ቢሮክራሲ አያሳስብሽ እያለ ለትንንሿን ነገር እንዳክርማ የሚሰነጥቅ ሰውየውን ከኔ ጋር አይኖርም። እንደኔ ሀሳቡን በመድሃኔ አለም ከመድሃኔ አለም በታይ ሀሳቡን በጉልበቱ በእውቀቱ የሚጥል ሰው ካልሆነ በስተቀር አይመቸውም ከኔ ጋር መኖር። ምክንያቱም እኔ ፈንዲሻ ነኝ። ማቃለል ነው የምፈልገው። ይሄ ወር ተወዷል፣ በዚህ ወር እንትን ነው፣ በዚህ ወር ብር የለም፣ በዛ ወር በቃ በዚህ ወር ብር የለም፣ በሚቀጥለው ወር ይኖረናል። በቃ የምንሰራው ታዲያ ከበር ልናደርግ አይደለን። ሁሌ ችግር እንደዚህ ሆነ እንትኑ ተወዱ ደግሞ እንትን ከፈልኩ እኮ እባክሽ ደግሞ እንትን ካስከፈሉኝ እኮ እባክሽ ደግሞ እንዲህ አይረወድዛ ጻርኩስ መንፈስ ሰላቢ የሆነ ኑሮ መኖር አልወድም ያ ማለት ለሆነ ወንድ እኔ አልመቸውም ለሆነ ወንድ ደግሞ እመቸዋለሁ እረሀ ለሆነ ወንድ ደግሞ እመቸዋለሁ ያ ማለት አይቸግረኝም ያ ማለት የኑሮ ውድነት አያጨናንቀኝም ያ ማለት ሚሊዮነር ነኝ ሀብታም ነኝ ማለት አይደለም የቀልብ ሀብታም ነኝ እኔ ቀልቤ ሀብታም ነው ችግር ማውራት አልወድም አንድ ቀን እህቴ እንደውየ አንድ ቀን አባቴ እንደውየ አንድ ቀን ከልጆች ጋር አንድ ቀን ከማንም ሰው ጋር እናቴ ከወለደችኝ እዚህ እስከደረስኩበት ሰዓት ድረስ ችግር አውርች አላቅ። በፍጹም መድሃን ያለምም አልፈቀደም ችግር እንዳላወራ እንዳወራ። ግን ሀብታም ነኝ ማለት አይደለም፣ የቀልብ ሀብታም ነኝ። እግዚአብሔር ሲፈጥረኝ ቀልቤ፣ አስተሳሰቤ ሚሮን ሀብታም አርጎ ነው የፈጠረኝ። አንዳንድ ሰው ደግሞ እያለው ራሱ አራት አምስት ሚሊዮን አካውንቱ ላይ እያለው አንድ ሺህ ብር አካውንቱ ላይ ካለው ሰው እኩል የሚል ሰው አለ። ያንን ሰው አናት አናቱን በይ ነው የሚለኝ። አይሽ ሁሉም ሰው የየራሱ ካራክተር አለው። የመጀመሪያው ተደባዳቢ ከሆነ ትቻለው። የመጀመሪያው ጨቅጫቃ ከሆነ ትቻለው። አንዳንድ ወንድ እኮ ከራስሽ አልፎ ዘር ማንዘርሽን የሚያዋርድ ፣ ቤተሰቦችሽን የሚሳደብ እናትሽን የሚሳደብ ዘርሽን፣ የመጣሽበትን፣ ሰፈርሽን፣ አካባቢ፣ ሴትነትሽን፣ ማንነትሽን የሚሳደብ ሰው እኮ አለ። የሚማታ ጥርስ የሚያወልቅ ፊት የሚያበልዝ እኮ ወንድ አለ። እሱን ላስተካክለው? እናቱ አጣማ ያሳደገችው በቀን አስር ጊዜ የምትጮ ጭራቅናት እየነከሰች እያደረገች አግሬሲቭ አድርጋ ያሳደገችውን የሚወደድ አትወደድም ተብሎ ያደገን ሌላ አስተካክለው። አንተ ገፊ፣ አንተ ከተወለድክ ጀምሮ ነው ተብሎ ገፊ እንደሆነ ገደቢስ እንደሆነ እየተነገረው ያደገን ጭራቅን ላ